መላ በሉኝ፣ እንግዳ ይዘመተናል ከአድማጫችን ጋር ቆይታ እናድርጋለን። ሄሎ እንደምን አለ አለን አለን መላ በሉኝ ብለህ ቴክስት አድርገህልን ነበረ። በጣም ያስጨነቀኝ ጉዳይ አለ ብለህ ነበር እስኪ ስለሱ ትነግረናለህ እኛ ደግሞ እንደ ቤተሰብ እንመካከራለን። የባለሙያ ድጋፍ የሚያስፈልገው ከሆነ ትመራለህ ወደ ባለሙያ። ያው ተማሪ ሰባት አመት ነው። እሺ በተማሪ ሳለን ያው አስተኛ ክፍል ነበረ የተዋወቅነው። ተማሪ ነህ አሁን አሁን ትምህርት ላይ ያለው? እሺ ተማሪ እያለ ተማሪ እያለ ነው የተዋወቅከው። ተማሪ እያለው፣ ከዚያ አስተኛ ክፍል ነበረ። ውጤት እንዳጋጣሚ የኔ መጣ፣ የሷ ዋጋ ሲቀር፣ ከዚያ በቃ ነው የተውኩት። ና የሷ ከቀረ እንዳለው ነው ወደ ስራ ገባሁ። እሷ ስላልመጣላት አንተ ትምህርቱን ታውቀው፣ ለምን ቢያንስ አንድ ሰው የተማረ መሆን አይችልም ነበር? አይቻል ነበር ግን ያው እኔ ልጃጅ ያላሰቡት ነበረ። ከእሷም መለያየት ስላልፈለክ ነው ማለት ውጤቱ ሌላ ቦታ ይወስደህ ነበር፣ አንተን ዩኒቨርሲቲ ነበር የሚያስገባህ። አሁን መስዋዕትነት ነው ይሄ መስዋዕትነት ከፈልክ ማለት ነው። እንግዲህ ከቤተሰብ ጋር ምናምን ትምህርት ቤት ተቆራረፍነ አንድ አመት ከቤተሰብ ጋር ያው ምናምን ቆየሁ። ቤተሰብ ለምን ትምህርት ታቆምክ ብሎ ነው ያኮረፈው። እሺ፣ ወደ ስራ ወደ ጋምቤላ ላይ አካባቢ መስከረም ትተን ጠር ቤተሰብ ሊዝዟት ምናምን ሆነ። አይ እስኪ መሀል ላይ አንተ ጋምቤላ ሄድከው ለምንድን ነው ለስራ ነው አይደለ እሺ ለስራ ብለህ ግን ተለይተሀት ሄድክ ተለይተሀት ጠርባው ለመመያገጥ ለትምህርት በትምህርት ምክንያት ትምህርትህን ትተለሷ ብለህ ለስራ ሲሆን ግን ጥላት ሄድክ ፈቀዳል ለስራ ሲሆን ሁሉ ነገር ለማመቻቸት አመቻችተህ ልጠራት ፈልገህ ነው

አጠፋና ወደ ባህርዳር ሚባል ሀገር አለ ወደዚያ ወሰድናት ያው ይዛሀት ሄድክ ጠለፍካት ማለት ነው ያው በእሷና ተመካከርንና አጎቷ ነበር አጎቷ ጋር በጣም ንግባባ ነበር እሷም በቃ አጠፋናትና አይ ተስፍሽ ፋውን ላይ አሰራህ ነበረ ተነጋግራችሁ ይዛሀት ሄድክ አይደል ጠለፋ የሚሆነው እኮ ሳትስማማ ነው። እሷ ሳትስማማ አይ ጠለፋ አይደለም እንዴ? ዘመዷም አጎቷም ተስማምቶ ነው። አግዟችሁ ነው። ቤተሰብ ጋር ለመሄድ ነው። ቤተሰብ ሊድሯ ሲሉ ነው። እሺ፣ እሺ። አንተ ከእሷ ጋር ተመካክረህ ወደ ባህር ዳር ይዘሃት መጣ። እሺ። ከዛስ? ከዚያ በኋላ በባህርዳር ትንሽ እንደተቀመጥ ነው በቃ አንተማ አሁን ቢዝነስ ብዙም ሰለና በቃ እኔ ከእናቴ ጋር እናቷ ባህር ዳር ናት። ከአውቶ ተጋር ነ ያደገች በቃ እኔ

ወንድምህን ወንድሜ ናም ደበደቡ። እሺ እዚያ በቃ የሁሉም ነገር ይቅር ምናምን ብለን እኛም የሆነ ወደላ ህይወት ገባሁ እኔ፣ ወደ ውትድርና ዝንዜ ገባሁ እኔ። እሺ እሷ ተመለሰች እሷ ው ተመለሰች። በቃ የሁሉም ነገር አንቺ ምክንያት ከሚሆን ቤተሰቦች ከሚበጣበጡ በቃ አንቺ ወደዛ ወይ ምናምን አልኳት። ናላ ወደዛ ገባች። ከዛኔም የሆነ ወደ እዛ ገብቼ ሆነ ሆነ ነገር እንደወጣው ተወስጠው በኋላ ግን አሁን በቃ ያው ያለው ሁሉም ነገር ወይ ሌላ ህይወት ለመጀመር ወይ ሌላ ህይወት ለመመስረት በጣም እኔ ከሳለ ኦኬ ከእሷ ጋር ያለ ግንኙነት ቆሟል። በቃ እሷ አሁን ትዳር ከትዳር ከመሰረተችው ሰው ጋር አብራ እየኖረች ነው። አሁን በቃ እኔ ምንም ነገር ፍቅር ቢኖርብኝ በቤተሰብ ላይ በጣም ከባድ ጫና እንዲደር ከሆነ እሷም ያለ ፍላጎቷ አሁን ትኖራለች። እሺ አሁን እሷም መርሳት አልቻልኩም ነው ምን ያክል ጊዜው ነው? አስተረጊ መካኔ ና ሶስት አመት ሆነን ነው ትዳር ውስጥ ነው ያለችው። አሁን ልጆች አፈራች አላወለደች? ምን ከእሷ ጋር ትገናኛላችሁ? ሆን ብዙ ነገሮች ብዙ ላይ ሲጀመር አትሄድም ወደዚያ ሶስት ወደዚያ አዎ በቃ እኔ ቤተሰቦች አንቺ በአንቺ ምክንያት ከሚጎዱ በቃ አልኩና፣ የስልክሽን ዝጊ ያልኳት እኔ ስ ወደ አዲያ ስወጣ ስልኳን ዘጋጅ ስልክ ቀየረች። ከዚያ በኋላ በቃ እኔም አዚ መጥቼ ሌላ ቦታ ነው ያለ አሁንም በውትድርና ነው ውስጥ ነው ያለው አሁን አይደለውም አወጣሃል። ስለዚህ አሁን እሷን እንዴት ብዬ ልርሳ? ነው ያንተ ሀሳብ በቃ ያለ በቃ ሌላ ህይወት ልሞክርልና በቃ ብዙ ነገሮች ታስበው በቃ ለማውራት በቃ ከእሱ ሌላ ብዙ ነገሮች ስላየው። የምትለው ምንድን ነው? ብዙ ትዝታ ስላለ ከእሷ ጋር። ስንት አመትህ ነው አንተ? አሁን ስንት አመትህ ነው? ሀያ ስድስት ሀያ ስምንት አመትህ ነው? የመጀመሪያ ነበረች። ያው እንግዲህ ያው ምን ታረገዋለህ? ምን አሁን እንደዚህ ሲፈጠር እኮ ምንም ያክል ብትወዳት መቼም ልጅቷ ባለትዳር ሆናለች አይደል? አንተ ደግሞ ወታደር የነበርክ ነህ። የሀገሪቷን ሕግ ታውቃለህ። ሕግም ስታስከብር የነበርክ ሰው ነህ። በሀገሪቷ ሕግ ደግሞ ባለትዳር ከሆነች ሴት ጋር እንደዚህ አይነት ግንኙነቶች መፍጠር አይቻልም። ወንጀል ነው ምም። አለከናባ ግን ከሷ እንዴት እንደምረቅ እንዴት እንደመወጣ ነው እንጂ ዛ ነው በቃ አሁን እሷን የሚያስታውስህን ነገር መተው፣ እሷን አለማሰብ፣ ስልኳ ላይ አለመደወል፣ መልእክቶች አለመላክ፣ የጋራ ፎቶዎች ካሏችሁ እነሱ እነሱን ማጥፋት፣ እሷን ልትረሳ የምትችልበትን ሌላ ቢዚ የሚያደርግህ ነገር ካለ በዛ ላይ ትኩረት ማድረግ፣ በስራ በተለያዩ ነገሮች። አሁን ያለህበት ህይወት ምንድን ነው የሚመስለው? አሁን ያለህበት ህይወት፣ ስራ እየሰራህ ነው አይደል? ስራ እየሰራ ነው። ስራ እየሰራህ ነው። ሶስት አመት ሙሉ በእንደዚህ አይነት ስሜት ውስጥ ቆይተሃል። አዎ ቆየው በቃ። ሌላ ሰው ለመቅረብ ጥረት አድርገሃል? አዎ ለመቅረብ ብዙ ሞክሬያለሁ፣ ግን በቃ አይሆንም ያው መስሎ ነው የሚታየው ሁሉም ነገሮች። አዎ፣ ተስፍሽ እንዳለህ ነው። በቃ መሆን የሚችለው ተስፍሽ እንዳለህ ነው። በጣም ከዚህ ስሜት ለመውጣት ግን እገዛ የምትፈልግ ከሆነ በእኛ በኩል ባለሙያዎች አሉ፣ የስነ ልቦና ባለሙያዎች ያግዙሃል ሌላ ህይወት እንድትጀምር። ከእሷ ጋር ምንም ምንም ብታስብ ከዚህ ቀደም የነበራችሁን ህይወት ምንም እያስታወስክ ብትቆይ እሷን ወደ አንተ ህይወት ተመልሰ ማምጣት አትችልም። ይሄን ለውስጥህ መንገድ ደጋግመህ ማሰብ ያለብህ ነው በቃ እሷ የሌላ ሰው ሆናለች። አንተ ደግሞ ከዚህ በኋላ ብዙ ህይወት ብዙ ሌላ ነገር ይጠብቀሃል። ገብቷል? ሲፈጠር ለአንተ አልተባለችም ማለት ነው። ማመን ያለብህ ይሄን ነው። ብዙዎች የመጀመሪያ ፍቅረኛቸውን አላገቡም። በርካቶች፣ በጣም ጥቂቶች ናቸው ከመጀመሪያ ፍቅር አጋራቸው ጋር ትዳር የመሰረቱት እና ለውስጥህ በቃ እንደዚህ አይነት ነገር ያጋጥማል። በፍቅር አብረው የቆዩ ሰዎች በተለያየ ምክንያት ሊለያዩ እንደሚችሉ ማሰብ አለብህ ያለ ነው። ወደ ጎንም ወደ ጓደኞች ብታይ፣ ቤተሰቦች ይህንም ብታያቸው እንደዚህ አይነት ነገር ብዙ ሰዎች ጋር ይኖራል እና በተቻለ መጠን ምንድን ነው እሷን ሊያስታውሱ የሚችሉ ነገሮች፣ በተለይ አሁን ስልክህ ላይ ፎቶግራፏ ካለ፣ እሷን የሚያስታውሱ ቦታዎች መሄድ፣ አጋጣሚው ካለ ከእንደዚህ አይነት ቦታ ራስን ማራቅ ነው። ፎቶግራፎች ካሉ ደግሞ ከስልክ ላይ ማጥፋት ነው። ቤት ውስጥም እንደዚህ አይነት ህሷን ትዝታዎች የያዙ ነገሮች ካሉ እነዛ ነገሮች እንግዲህ ጨከን ብለ ቆንጠጥ ብለ እነዛ ነገሮች አንተ ጋር እንዳይሆኑ ከአንተ ከእነዛ ነገሮች ራስህን ማጽዳት ነው። ቤትህን ማጽዳት፣ ስልክህን ማጽዳት ያስፈልጋል። ሊሆን የማይችል ነገር ስለሆነ ማለት ነው ጥረቶች እያደረክ ነው። እዛ አሁን ሀገር ቤት ስትሄድ እሷን ስለምታገኛት ልታየት ስለምትችል የእሷን ነገር ስለሚያስታውስህ እንደዚህ እንደዚህ አይነት ነገር ትተሃል። እንግዲህ በራስ ጥረት እያደረክ ነው። ወደፊት ግን ከእንደዚህ አይነት ስሜት ስትወጣ ብትሄድ ምንም ችግር የለውም፣ ወደ ቤተሰቦች ያሉበት ቦታ ነው ምናምን። በተቻለ መጠን ግን ጥረት ማድረግ አሁንም ይጠበቃል። በእርግጥ ሶስት አመት ትንሽ ጊዜ አይደለም ለመርሳት ሌላ ትዳር ሌላ ህይወት የጀመረን ሰው ለመርሳት ሶስት አመት ብዙ ጊዜ ነው እውነቱን ለመናገር። እና እገዛ ካስፈለገ፣ ግን ይሄ ስሜት የሚቆይ ከሆነ እነዚህን ጥረቶች አድርገህ ባለሙያ አለ፣ ያማክሩሃል፣ ያግዙሃል። ለአዲስ ህይወት ራስህ እንድታዘጋጅ ማለት ነው፣ ይሄንን እናደርግልሃለን እኛ። እሺ፣ በርታ። ለመርሳት ጥረት አድርግ። እሺ፣ እሺ። እናመሰግናለን።